እንዴት፣ ካሌ በአገባ ኑሮ ኤደን ነበር ምትልልኝ? ምን አደንግጥ ካንተማ። እንዴት ንወስጠታል? አባዬ፣ እኔ በጣም ነው መውዳት፣ እሷን ማጣት አልፈልግም። አይ ቆፍጠን ማለት ነው፣ ካልሆነ ማጣጣት ለኛ ችግር የለም። ልንገርሽ፣ ካሊ ብንፈሯል። ይህት እኮ እኮ ግን አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ጨንቀኝ። ፍቺ ልጠይቀኝ እንዴት አወቅ? ይህን ሁሉ ጊዜ አብረን ቆይተን ማ ካልተግባባ፣ ምን ነው በቃ። በአካሁን በቅርቡን አወቃት ፎርጅድን ኦሪጂናል ብላንኳና ተጠራ። እሷ እኮ ኦሪጂናል ፋይል አገኘው ብላ ነፍሷን አጠቅ አሁን ላይ እውነቱን ተናግሯል። ለሄደን ማለት ነው ምክንያቱም ማጣት በፍጹም እሷን አልፈልግም፣ እሷ ከሌለች እኔ ህይወቴ ባዶ ነው፣ ያለ እሷ መኖር አልችልም ስሎ ለሽማግሌውም ሲናገር ነበረ። ስለዚህ እኔ እዚያ ቤት የምትሄጅበት ወይንም ደግሞ የምፈረው ነገር ቃሊድን እፈራለሁኝ፣ እሱ የሚነጥቀኝ ይመስለኛል። ስለዚህ ወደዚያ ቤት እንድትሄጂ በፍጹም ከዚህ በኋላ አልፈቅድልሽም በማለት እንግዲህ ዳኒ ለኤደን ይነግራታል። ኤደን ግን እኔ በጣም ደስ የሚሉ ቤተሰቦች ናቸው፣ እንደዚህ ከቤተሰብ ጋር መጫወት ደስ ይለኛል። ስለዚህ ከእነሱ ቤት መቅረት አልችልም። እንዴት እሱንስ ትጠረጥረዋለ? እሱ ማለት እኮ የእህት ባል ነው፣ ስለዚህ ቤተሰብ ነው። እህት ክንትቶ እንዴት ወደ እኔ ሊያስብ ይችላል? እንደዚህ አይነት አስተሳሰብማ እንድታስብ አልፈልግም በማለት እንግዲህ ኤደንም ተናግራለች ማለት ነው። ሽማግሌው እንግዲህ አሁን ላይ በግልጽ ለዳኔ ተናግሯል ምክንያቱም ያው ቃሌብ አግብቶ ባይሆን ኖሮ ራሷ ኤደንን አጋባው ነበረ። ስለዚህ አንተ መቸኮል አለብህ፣ እሷን ማግባት አለብህ። ምንም ነገር መጠበቅ አይጠበቅብህም። ስለዚህ አፈፍ ብታደርጋት ይሻላል፣ ካለዚያ ግን ትወሰድበታለህ፣ በማለት እንግዲህ አስረግጦ ነግሮታል ማለት ነው። አሁን ላይ እንግዲህ እጅግ በጣም እሱም እየፈራ ይገኛል ማለት ነው። በመፍራቱን ጉዳይ ያው ለሄደን ሁሉን ነገር፣ ሰላም ጤና ይስጥልኝ። ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው እየብዛልኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይ ድራማ አሁን ላይ ቀጥሏል ማለት ነው። አሁን ላይ እንግዲህ ሽማግሌው ባመጣው ነገር ቃሊብ ትክክለኛ ውሳኔ ለመወሰን እንግዲህ ተገዷል ማለት ነው ምክንያቱም ያው ዳኒ የሱን ሚስት ወስዶ እንዳባለገና መጥፎ ነገሮችን እያደረጉ ከነሱ ላይ እንደሆነ ቴናና ዳኒ ማለት ነው እንዳደረጉ አሁን ላይ፣ እኛም ደግሞ ለነሱ ዋጋ ማስከፈል አለብን። ወደኋላ ማለት የለም። ቃሊብ ልጄ በደንብ አዳምጠኝ በማለት እንግዲህ ያው የቃሊብ አባት ሽማግሌው ማለት ነው የወሰነውን ነገር ሙሉ በሙሉ ቃሊብ ተግባር ላይ ለመፈጸም ወስኗል ማለት ነው። እንግዲህ ቴና የእሱን አባት ማለት ነው በጣም ብዙ ነገር በደል አብዝታበታለች፣ አድርጋበታለች፣ ሽባ እንዲሁን ራሱ እንዲታመም እንዳይንቀሳቀስ አድርገዋለች ማለት ነው። ለዚህ ደግሞ ዋጋዋን መክፈል አለባት። ስለዚህ እሷን ደግሞ ባይኗ እንደዚህ እኛን ስታስጨንቀኝና ስታደርግብኝ የነበረውን ነገር ደግሞ በህይወቷ ማድረግ እፈልጋለሁኝ። አሁን ላይ ደህና ሁኛለሁ። እኔ በፍቅር ለመጣ እንጂ በጠብ ለመጣ በፍፁም አልመለስም ብሎ የተነሳው የቃሊብ አባት ሽማግሌው። ስለዚህ እጅግ በጣም ጥበበኛ ናቸው። በነገራችን ላይ ጀግና ናቸው ማለት ነው። በጣም ነው ማደንቃቸው፣ የቃሊብ አባትን ማለት ነው። እና አንተ እስከዛሬ አላመንከኝም ነበረ፣ ቲና እንደዚህ እንደምታደርግ በሙሉ ምንም አታምንም ነበረ ትሁትና እኔ ስነግርህም በፍጹም አታምንም። አሁን ግን ባይንህ በብረቱ እራስህ አይተሃል። እራስህ እንግዲህ የራሴን እህት በመምሰል ለብሰህ የሴት ልብስ ለብሰህ ያን ሁሉ እንድታይ እንኳን ያደረግኩ አንተ እሷን ስለምታምናት ነው። ምንም ብትላት፣ ወዳሃት፣ አፍቅርሃት በፍቅር ብቻ ስለተጨፈንክ ብቻ ቲና የፈለገችውን ነገር ብታደርግ ይሁን። ከኔ ጋር ራሱ ስንት ነገር እያደረገችብኝ፣ ውሃ እየደፋችብኝ? እንዲሁም ደግሞ ምግብ እየለቀለቀችብኝ ስንት ጉድ፣ ያን ሁሉ ነገር እያደረገችብኝ ግን አንተ እሷን ታምናት ነበረ። ትሁትንም ከቤት ልታስወጣት ነበረ። ስለዚህ አሁን እሷ ለአንተ የምትሆን ሴት አይደለችም። ሲቀጥል ወንድሜ ነው ብላ ዳኒን ከዛ ቤት እያስገባችው ውሽሟ እንደሆነ ያለውን ነገር አንተ በራስህ ባይንህ፣ ራሱ ካልጋህ ላይ ተኝተው አይተሃል። ይሄን ሁሉ ነገር አድርጋን እንዴት ዝም ብለን እውነቱን እኔ እንዳላመመኝና እኔ ጤነኛ እንደሆንኩና ሁሉን ነገር እንዳስታወስኩኝ አድርጌ እንዴት ነው የምነግራቸው? በፍጹም አይሆንም። ስለዚህ እነሱ እንደተጫወቱብን እኛም ደግሞ ከእነሱ ላይ እንጫወትባቸዋለን። ያስከፈሉልን ያክል እናስከፍላቸዋለን። ስለዚህ ነው በሰጡ ልክ እንመልሳለን በማለት ባደረጉብን ልክ እኛም እናደርግባቸዋለን። ስለዚህ ምንም አይነት ጸጸት ነገር አይሰማ በማለት እንግዲህ አባቱ እጅግ በጣም እያጀገነው ይገኛል ማለት ነው። ቴና እንግዲህ ያው በቃሊድ በደካማ ጎኑ ነበር የመጣችው፣ ምክንያቱም አርግዣለሁም ብላ ነበር ማለት ነው። ብታረግዝ እንኳን የዳኒ ልጅ ነው እንጂ የእሱን ልጅ እንደማታረግዝ ከዚህ በፊት ስትናገር ነበረ። ግን ደግሞ ዳኒንም ስለተጠራጠረችው አሁን ላይ ቴና አርጉዝ አደለች ማለት ነው። እንዳልደለች ደግሞ ለራሱ ለዳኒ ተናግራለች። እሱ ፈቃደኛ እንዳልሆነ እና ብዙም ደስተኛ እንዳልሆነ የውሸት ወረቀት አሰርታ አርግዣለሁ በማለት የሚያሳይ ነው አምታ እያሳየችው ለቃሌብም ማለት ነው። እና ይህን ሁሉ ነገር በነገራችን ላይ ዳኒ ቲና ትወደዋለች፣ ግን ደግሞ ከጀርቦውም እሷም እየተጫወተች ትገኛለች ማለት ነው። አሁን ላይ እንግዲህ የቤቱን ጉዳይ ከጨረሰላት በኋላ ሽማግሌው፣ እሷ ደስ ብሏት እስካሁን እንግዲህ ከጓደኞቿ ጋር ወይንም ደግሞ ብቻዋን ፈታ እያለች ትገኛለች። ይብን ከዳኒ ጋር ራሱ እርቃለች ማለት ነው። ስለዚህ ቤቱ የኔ ነው ገና ሄጄ ከቤት አስወጣቸዋለሁ ብላ ነው የምታስበው ማለት ነው፣ እንጂ የደን ወደሌ ወደነሱ እነሱ ቤት እንደመጣችና እንዲሁም ደግሞ የዳኒ ጓደኛ ፍቅረኛ እንደሆነች እስካሁን ቴና የምታውቀው ጉዳይ የለም። ስታውቅ ግን እጅግ በጣም ነው እንትን የምትለው ማለት ነው፣ ምክንያቱም የሆነ ነገር በተፈጠረ ሰዓት ደጋግማ ላንተ ብዬ ነው እንደዚህ ሁሉ የሁሉ መስዋዕት እየከፈልኩኝ ወደዚህ የገባሁትም ላንተ ብዬ ነው በማለት ከመጀመሪያው ጀምሮ መሰለኝ ይሄን ነገር መሰረት አድርገው የጣሉት ማለት ነው። ምክንያቱም ቃሊብን ስታፈቅረውና ቃሊብን ስታገባው አንድና አንድ የነቃሊብን ንብረት ፈልጋ ወይንም ደግሞ የነሱ የሆኑ ነገሮችን ለራሷን ለማድረግ ነው አስባ የገባችው እንጂ ወደው ፈልገው ወይንም ደግሞ ከተጋቡ በኋላ አይደለም። እንግዲህ ዳኒን ፍቅረኛ የያዘችው ማለት ነው እና አስባበት አቅዳበት ነው እንግዲህ በፍቅር ቃሊድን እያጠመደችው ማለት ነው እና ይህ ነገር እንትን ካለች በኋላ የቃሊድን ነገሮችን ወስዳ ዳኒ ጋር በፍቅር በትዳር መኖር እንደምትፈልግ ነው እንግዲህ ምኞታ፣ ማለት ነው። ግን ደግሞ ዳኒም እየተጫወተባት ይገኛል። ምክንያቱም የሚወዳት የሚያፈቅራት፣ የወደፊት ሚስቴ ብሎ የሚያስባት ማለት ነው እጅግ በጣም መልካም የሆነችው ኤደን ነው፣ በነገራችን ላይ ቲናን ደግሞ ደጋግሞ ጠይቋት ነበረ። ስለምግብ እንኳን ምግብ እንድትሰራ እኔ እና አንቺ አብረን ብንኖርስ፣ እንዴት ነው ምግብ የምሰሪው? እንዴ እናንተ ሰራተኛ እንቀጥራለና፣ ለምንድን ነው እኔ ገብቼ ምግብ የምሰራው? እያለች እራሱ ስትናገር ነበር ማለት ነው እና አሁን ላይ እንግዲህ እጅግ በጣም ያው ኤደን ዳኒ እንደዚህ ማድረጉን ብሰማ ቲና ደግሞ ወዳኒ እንደዚህ ድራማ እየሰራባት መሆኑን ስሰማ እጅግ በጣም እስበሱ ራሱ የሚጣሉና የሚጋጩ ይመስለኛል ማለት ነው። ሲቀጥል ደግሞ ሽማግሌው ቤቱን የሰጣት መስላ መታ ለማስወጣት እንግዲህ ወስናለች፣ ወይንም ደግሞ ቃሊብን ፍች የምጠይቀው ነው የሚመስለኝ ምክንያቱም ጠፍታ ቆይታ መታ እንግዲህ ለምን ቆየሽ ምናምን ጭቅጭቅ ሲነግሳ ይሄን ነገር ፈልጋ ነው የጠፋችው። አይ ፍች ፈልጋለሁ ብላ አሁን ላይ እንግዲህ የቃሊብ አባት የሰጣትን ቤት ለራሷ ለማድረግ ውሳኔ እነሱን አስወጥታ እሷ ለመቀመጥ ነው የፈለገችው። ድም ደግሞ ይህ ነገር አይሳካላትም፣ ምክንያቱም የቃሊድ አባት እጅግ በጣም ብልጥ ስለሆኑ የሐሰት ወረቀት ነበረ እያሰራው ማለት ነው ስለዚህ ፌክ ወረቀት ስለሰጣት ትክክለኛ ቤቱ በእሷ ስም እንዳልሆነ እየታወቀ ነው። አሁን ላይ እንግዲህ ዳኒ መስማት የሌለበትን ነገር በመጨረሻ ፓርት ነው የሰማው። በዛሬው ዕለት እንግዲህ ክፍል እሱን ጉዳይ የምናየው ይሆናል። እውነት ሰምቶ አሁንስ ምን ሊያደርግ ይችላል? ወይንስ የሰማው ነገር በሌላ ነገር ሊያስተረጉሙት ይችላሉ? የሚል ሀሳብ እንግዲህ ዳኒ በጣም ተጠራጣሪ ነው። ቴና ነች እንጂ ዳኒ በብዙ ነገሮች ተጠራጣሪ ነው። እስካሁን እየተጫወቱብን እንዳይሆን እንዴት ቤትን ያክል ነገር እንዴት በስምሽ ሊያደርግ ቻለ ሽማግሌውስ? እያለ ሲላት ነበር። ለሷም እንግዲህ በሚናገራቸው ነገሮች ሽማግሌውም እንዲሁም ደግሞ ቃሊብ በሚናገሩበት ወይንም ደግሞ እንደዚህ ዝምተኛ በመሆናቸው ራሱ ለምንድን ነው እንደዚህ የሚሆኑት? እያለ እያንዳንዱ ቃላቶችን እንግዲህ እየጠረጠረ ይገኛል ማለት ነው ቃሊብ ቃልድ፣ ማለት ዳኒ ማለት ነው። ዳኒ እያንዳንዶች ነገር ይጠረጥራል፣ ግን ደግሞ እንደዚህ በቃ መውጣት አይፈልግም። እዛ ቤት ብር ዞኖ መውጣት የሚፈልገው እንደዚህ ማምለጥ አይፈልግም ማለት ነው እንጂ በብዙ ነገሮች ትሁትም ብትል እንዲሁም ሽማግሌውም ቢል በተለያዩ ነገሮች የሆነ ነገሮችን አይቶ ነበረ፣ ግን እሱ ደግሞ ሊወጣ አልቻለም። እንግዲህ ተዋረድ ሲለው አሁንም መኖሩን ቀጥሏል ማለት ነው። እንግዲህ ጭራሽ ጓደኛውን ፍቅረኛውን አመቱ ለነሱ ሰጥቷቸዋል። እሱ የቃሊብን ፍቅረኛ እንደወሰደ ቃሊብም ሄደንን ለራሱ አፈፍ ያደርጋታል። የዚያን ጊዜ ዳኒ እሱ ራሱ የሚያብድ ይሆናል ማለት ነው። ቲናም እጅግ በጣም ነው የምታብደው። እንግዲህ ቀጣይ ፓርትን አብረን እንጠብቃለን። መልካም ጊዜ ቤተሰብ።